አሜሪካና ዩክሬን ብዙ ሲባልለት የቆየ የሆነ የማዕድናትና የተፈጥሮ ሀብት ልማት ትብብር ስምምነት ተፈራርመዋል። የስምምነቱ መነሻ ጉዳይ ሲታሰብ የዩክሬኑ ፕሬዚዳንት ቮሎድሚር ዘሌንስኪ ከሁለት ወራት በፊት በዋይት ሀውስ ተገኝተው በነበሩበት ወቅት በፕሬዚዳንት ዶናልድ ትራምፕና በምክትላቸው ጄዲ ቫንስ በነገር ቀንድ ቀንዳቸውን የተባሉበት እንደነበር ለትውሳ ይነሳል። እንደ ጩሎ አብ ጠልጥለው አዋርዷቸው ነበረ። የዩክሬኑ ፕሬዚዳንት ዜሌንስኪ ያኔ ከዲፕሎማሲያዊ ወግ ባፈነገጠ መልኩ በአሜሪካ መሪዎች የተጠለጠሉት የስምምነት ሰነዱን ለመፈረም አሜሪካ ለአገሬ የደህንነት ዋስትና ትግባልኝ የሚል ጥያቄ በማንሳታቸው ነበር። ዶናልድ ትራምፕ ቀደም ሲል ዩክሬን በጆ ባይደን የአስተዳደር ዘመን ከአሜሪካ ለተደረገላት የጦር ድጋፍ ዕዳዋን በማዕድናቷ ትከፍላለች ብለው ነበረ። በራሳቸው ስሌትም የዩክሬንን ዕዳ 500 ቢሊዮን ዶላር አድርሰውት እንደነበረ ሲኤንኤን ጽፏል። ዩክሬኖችም ከአሜሪካ የተደረገልን የጦር ድጋፍ የተጠቀሰውን ግማሹን እንኳን አይሆንም በሚል ሲነጫነጩ ቆይተዋል። በተሻሻለው ስምምነት ግን ዩክሬን ለቀዳሚው የጦር ድጋፍ ለዕዳ ከፈላት ትገደድም ተብሏል። የስምምነቱ መፈረም ተከትሎ የአሜሪካ ሹሞች በሩሲያ ፕሬዝዳንት ቭላዲሚር ፑቲን ላይ በተቃውሞ ማሞጥሞጥ መጀመራቸው ተጠቅሷል። ቀደም ሲል ትራምፕ ለዩክሬን ጦርነት መቀስቀስ ምክንያቱ አንተነህ ሲሉ ዜሌንስኪን በአደባባይ አብጠልጥለዋቸው ነበር በተደጋጋሚ። አዲሱ የአሜሪካና የዩክሬን የስምምነት ሰነድ ግን ሩሲያን በወራሪነት አንስቷታል። ይህም የአሜሪካን መንግሥት በአንድ ራስ ሁለት ምላስ አድርጎታል። ስምምነቱ ሩሲያን የሚያግዙ ሀገሮች እና ግለሰቦች በ የዩክሬን መልሶ ግንባታ እንዲካፈሉ አይፈቀድላቸውም፣ የሚል አንቀጽም እንደሰፈረበት የጻፈው ደግሞ ቢቢሲ ነው። ስምምነቱ በሌላው የዓለም ክፍል እምብዛም የማይገኙ ናቸው ከተባሉትና ሬር እርዝ ከተሰኙት ማዕድናት በተጨማሪ የነዳጅ ዘይትና የጋዝ ልማትንም እንደሚጨምር ታውቋል። ማዕድናቱ በቴክኖሎጂው ዘርፍ እንደ ተንቀሳቃሽ ስልክ መስሪያ ለኤሌክትሪክ መኪኖች ምርትና ለጦር መሳሪያዎች ግብአትነት ትልቅ ድርሻ ያላቸው ናቸው ተብለዋል። ለኒክሌር የጦር መሳሪያ ግብአት የሆነውን ዩራንየም ማዕድንም ይጨምራል። አሜሪካ በዓለም ላይ ብዛም የማይገኙ ናቸው የተባሉትን ውድ ማዕድናት ለማልማት ከዩክሬን ጋር ስምምነት የተፈራረመችው ቻይና የዚህ አይነቶቹን ማዕድናት ወጪ ንግድ ባገደች በከለከለችበት ወቅት ነው፤ ሲኤስ አይኤስ እንደጻፈው። ከዚህ አንጻር ከዩክሬን ጋር የተፈራረመችው የማዕድን ልማት ስምምነት ሳይደግስ ሳይጣላም ሆኖላታል አሜሪካ። ቻይና የእነዚህን ማዕድናት ውጤቶች በአብዛኛው ስትልክ የነበረው ወደ አሜሪካ ገበያ ነበር ይባላል። ትራምፕ ወደ ቀረት ታሪፍ ለላ ከገቡ በኋላ ቻይናም እነዚህን ውድ ማዕድናቷን የንግድ ጦርነቱ ደጋፊዎቿ ማድረጓ ይነገራል። አሜሪካ በዩክሬን ለአዳዲስ የማዕድን ስፍራዎች ልማት ግዙፍ መዋዕለ ነዋይ ሥራ ላይ የምታውል መሆኑ ዩክሬን እንደ ታላቅ በረከት አይተዋለች። ታላቋ ሀገርም በዩክሬን የማዕድን ዘርፍ በስፋት እጇን እንድታስገባ ያስችላታል ተብለዋል። ለመጪዎቹ አስር ዓመታት ከጋራ የማዕድንና የተፈጥሮ ሀብት ልማቱ የሚገኘው ትርፍ እዛው ዩክሬን ውስጥ ለተጨማሪ ልማት ማከናወኛነት እንዲውል ይጠይቃል ስምምነቱ። ይህም ለዩክሬን ሌላኛው ቱርፋት ተደርጎ ተቆጥሯል። ቀደም ሲል ዜሌንስኪ በትራምፕ እንደተገሰጡበት፣ በዚህ ስምምነት አሜሪካ ለዩክሬን የገባችላት ምንም አይነት የደህንነቱ ዋስትና የለም። አሜሪካኖቹ የእኛ መዋለ ንዋይ በዩክሬን ስራ ላይ መዋሉ በራሱ የደህንነቱ ዋስትና ነው ባዮች ናቸው። ችግሩ በአንዳንድ ዘገባዎች እንደሰፈረው ከሆነ አሜሪካና ዩክሬን ለጋራ ልማት ካሰቧቸው የማዕድን መገኛ ቦታዎች የተወሰኑት ሩሲያ ተቆጣጥራቸው የሚገኙ ስፍራዎች መሆናቸው ነው። ሩሲያ ዳነስክ፣ ሉሃንስክ፣ ዛፓ ሮዥያና ከርሶን የተሰኙ የምስራቃዊና ደቡባዊ ዩክሬን ግዛቶች ድሮም የትውልደ ሩሲያዎች መኖሪያዎች ነበሩ ብላ በአብዛኛው ወደ ራሷ አጠቃላቸዋለች። በውሳኔ ሕዝብ ስምምነቱን ተከትሎ በእነዚህ ስፍራዎች ምክንያት አሜሪካና ሩሲያን በቀጥታ ሊያወዛግባቸው ይችላል የሚል ግምት አሳድረዋል። በአሜሪካው ፕሬዚዳንት በተደጋጋሚ ጦርነት አነሳሽነት ሲብጠለጠሉ የቆዩ ዜሌንስኪ በስምምነቱ ሰነድ አገራቸው ዩክሬን ተወራሪ እንደሆነች መስፈሯን እንደ ታላቅ ዲፕሎማሲያዊ ስኬት ቆጥረውታል። ስምምነት ብለው ዘመነው ሲሉም አወድሰውታል። ትራምፕ ቀደም ሲል የዩክሬኑን ጦርን በፍጥነት አስቆመዋለሁ ብለው ነበረ። ከስምምነቱ መፈረም በኋላ ግን ቅኝቱ ተቀይሮ፣ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የዩክሬኑ ጦርነት በቅርቡ አያልቅም ማለታቸው ተሰምተዋል።